ምረኝ ሽቶ ነው እንጂ ያመጣኝ ልቤ ቀስቅሶ አዳልጦኝ ብወድግ እንደ ሰው መሽቀጣኝ ረሂም ታግሶ ሙሂቡ ከሚነግስበት። አለለለለለለ እንኳን ደስ ያላችሁ! እንኳን ደስ ያላችሁ! የሩታና የአብርሽ ወዳጆች እንኳን ደስ ያላችሁ! እዳለሁኝ ማለት ነው ውድ ቤተሰቦቼ። እንግዲህ እንደተለመደው ዛሬም በአዲስ ቪዲዮ መጥቻለሁኝ። ሰላምታ የናርሳውም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሙስማኤል ቻናል ቤተሰቦች እንዴት ናቸው አላችሁ? ሁሉ ሰላም ከኔ ጋር አልሐምዱሊላ፣ ሁሉ ሰላም ነው። እና በጣም ደስ የሚል ዜና ሰምቼ እኮ በቃ ምን ተደስቼ ነው የመጣሁት ማለት ነው። በእርግጥ ትንሽ ቆይታ አለ፣ ግን እኔ ያው ስሰማው እንግዲህ አዲስ ስለሆንኩ ነው እና እና እንደዛ ነው እላችኋለሁኝ። ሰላም ናችሁልኝ። በተረፈ ያው እንግዲህ በጣም ቅር ብሎን ነበር ሩታ እንትና ለማለቷ ከአብረሽ ጋር ያለው ነገር ብዙም አላስደሰተንም፣ ምቾት አልሰጠንም ነበር እና አሁን ግን አልሐምዱሊላ ያለው ነገር በጣም ደስ ይላል። እስቲ እንደኔ የተደሰታችሁ ላይክ እና ሼር ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። እና ሩታዬ እንግዲህ ስስቂ በማየቴ በጣም ነው ደስ ያለኝ በጣም እና ሁሌም ሳቂልን፣ በሰላም ደግሞ አላህ ገላግሎች ልጅሽን ለማቀፍ ያብቃሽ። ለማማጨቤም እንግዲህ ዛሬ ወልዳለች መሰለኝ ያለው ነገር ያስደስታል። እና ከጭንቀት በኋላ ሁልጊዜም ቢሆን ደስታ አለ ማለት ነው። ከጭንቀት በኋላ ደስታና ፈንጠዝያ እና አለ እና አላህ አልሐምዱላ ብለን ማመስገን መቻል አለብን ማለት ነው እና በጣም ነው ደስ ያለኝ ልላችሁ ወዳለሁኝ። ሌላው ነገር ደግሞ እንግዲህ እንዳልክዬ ብዙ ጊዜኛ ስንከታተለው የነበርና ሰዎችን በማጋለጥ የማጋለጥ ስራ ነበር የሚሰራው። አሁን ደግሞ እንግዲህ በሌላ ነገር ደግሞ መጥቶልናል ማለት ነው። እሱም ምንድን ነው ካላችሁ ሄሉዬን እንግዲህ አፈቅራታለሁ ከእሷ ጋር ነው መሆን የምፈልገው እና ፈጣሪ እርዳህ በሉኝ ብሏል ማለት ነው። እና ፈጣሪ እርዳህ ነው ምንልህ፣ ወላ የእውነት ከሆነ ማለት ነው። ግን ደግሞ ያው የሚዲያ ነገር ማመን ራሱ እያቃተን ነው፣ ምክንያቱም ማንንን አለማመን እንዳለብን ማስ ምንም በቃ ማለት ግራ የገባን ሰዓት ነው። ለዛ ምናልባት ግራ ከተጋባን ነው እንጂ የእውነት ከሆነ ያድርግልህ ነው ምንለው። ሄሉ ከናታን ጋር ከናቱ ነው ናቱ የሚባለው ከሱ ልጅ ጋር ነበረ የምናውቃት። በጣም ብዙ ብዙ ሆነው ውጣ ውረዱ ብዙ ነገር ነበር ከሱ ጋር። መጨረሷን ምን ላይ መድረሷን ሳናውቅ ተለያየን ብለው ደግሞ አሳዩን። እሺ አለን ቀጣይ ደግሞ አሁንም ሌላ ሰው መጣ አሁንም እሱን እያልን ሳንጨርስ ደግሞ ከናታን ጋር ከእንዳልክ ጋር ነኝ ብላ እንዳልክዬ ደግሞ ብዙ ጊዜ ፖስቶ እንደሰማነው ከሆነ እንዳየነው ከሆነ እንግዲህ ሄሉን ለራሱ ለማድረግ ማንም አይለየንም ብለዋል ማለት ነው እና ይሁንላችሁ ነው ምልነው እኛ ደስ ይለናል ፍቅር በፍቅር ሁኑ ደስ ይበላችሁ እኛም ደስ የሚለን እንደዛ ስትሆኑ ማለት ነው። እና ለቀጣይ ደግሞ ስትመጡ ተጣመርን፣ ተጋብተናል፣ ተፈቀደልን ብላችሁ እንደምትመጡ ተስፋ እናደርጋለን። ምናልባትም እኔ ሳስበው እንግዲህ ወይ ሽማግሌ ልኮ ነው ምናምን እያልኩ ነበረ እና ያድርግልህ ነው የምንለው። እንዳልክዬ ሄሉ ትንሽ እልህ እልህ ነው ያለባት፣ ከሱ ነገር ደግሞ ታቅባ እንግዲህ ማየት እንፈልጋለን እላችኋለሁ ቤተሰቡ እና ሌላው ደግሞ እንግዲህ በሚዲያ ላይ ብዙ ጊዜ የሚወጡ ነገሮች መቋጫቸውን ሳናቅ እንደተቋጩ እንሰማለን ማለት ነው። ተጀመረ ስንል አልቆ እናየዋለን ማለት ነው እና አሁንም ቢሆን እኛ በምን ምክንያት እንዴት እንደሆነ ባናቅም ያው የምናየው ነው እና ምናምን ነው ያለው ነገር፣ በጣም ያስጠላል። መተት ተሰርቶብኝ ነው የጠፋሁት ብሎ ከዚህ በፊት ብዙ ነገር ብሏል። እና የሄሉ ወንድምም እንደዚሁ፣ ሙቤ ሚዲያም እንደዚሁ መተት አሰርታብን ነው ምናምን እያሉ በጣም ብዙ ነገሮችን እንግዲህ እያየን ነው። እኔ በበኩሌ የሆነ የሚያደናግረኝ ነገር አለ ማለት ነው እና እንዴት ሰው ከአንዱ አንዱ የናሄ አንገት ላይ ያለውን ነገር መበጠስ ያቅተዋል። ድራማ ነው ወይስ ትክክለኛ ነገር ነው የሚለው ነገር ግራ ነው ያጋባይ ማለት ነው። እና ብዙ ነገር እኮ አለ እንዲ እኛ እንዴት ነው በዚህ በዚህ ልክ እንዴት ነው እጅ የምንሰጠው? በእምነት እምነታችን ለዚህ ጊዜ ካልሆነን ለመቼ ሊሆነን ነው? እምነታችንን ተጠቅመን እኮ ከዛ ነገር ላይ መገላገል መቻል አለብን። ቤቱን እስከ መጣድ ልጅ ወይም ልጄን ወስዳለው እስከ ማለት ድረስ ያደረገ ሰው ነገር ምንድን ነው ነው እና ብቻ ሰሞኑ በጣም የሚገራርም ነገር እያየሁኝ ነው እና ለማንኛውም ፈጣሪ እርዳን ነው የሚባለው ፈጣሪ ሆነን ነው የሚባለው እውነትም ከሆነ ደግሞ በሽታም ከሆነ ፈጣሪ ያንሳለት ነው የምንለው። ሊምረኝ ሽቶ ነው እንጂ ያመጣኝ ልቤ ቀስቅሶ አዳልጦኝ ብወድግ እንደ ሰው መሽከጣኝ ረሂም ታግሶ ሙሂቡ ከሚነግስበት አለሙ ሙራዱ ሞልቶ እስኪደርሰኝ ሳይገለኝ ብርቱ ናፍቆቶ